ብለን እንገባለን። እዚህ ጋር ስንገባ ምን ከዛ በኋላ ምን እንላለን የሚል ነገር ሊነሳ ይችላል። ያ ምንድን ነው የሚባለው? ጀምረተል አቀባን ዛሬ ማታ አስርኛው ቀን ላይ ጀምረተል አቀባን እስክን ወረውር ድረስ ለበይክ አላሁም ለበይክ እያልነበረ ጀምረተል አቀባን ከወረወርን በኋላ ግን ምንድን ነው የምንለው? ተክቢራ ነው የምንለው። ተክቢራ ከዛ በፊትም ማለት ይቻላል፣ ከዛ በፊትም ተክቢራ ማለት ይቻላል ይዝክር ነው የዘጠነኛውም ቀን ተክቢራ ማለት ይቻላል ዝክር ነውና፣ አሁን ግን ዛሬ አስረኛው ቀን ዒድ ነው፣ የዒድ ቀን ነው። ዒድ ስለሆነ ካሁን በኋላ ለበይክ አላሁመ ለበይክ የሚለው ያቆማል። አሁን የዒድ ተክቢራን የምንለው ወደ ዓረፋም ስን ወደ ጠዋፈል ኢፋዳ ለማድረግ ስንመጣ ተክቢራ እያል ነው የምንሄደው። ስለዚህ ካሁን በኋላ ተክቢራን ማዘውተር ማብዛት እንችላለን ማለት ነው። በቀኝ ግራችን ገባን ከዛ ቀጥታ የምንሄደው ሓጀር ልአስወድን ፍለጋ ነው። ባለፈው ቪዲዮችን እንደገለጽን ሓጀር ልአስወድ በካዕባ በአንዱ ማዕዘን ያለው ካዕባ አራት ማዕዘን አለው። ጠባ ዛሬ ጠዋፍ ማድረግ ለብዙዎቻችሁ ቀላል ነው ቢኖም ማስበው በተግባር ላላችሁ ሰዎች ግን ተግባር ላይ አሁን እዛ የሌላችሁ ትምህርቱን ብቻ የምትወስዱ እንዳደስ ሊመስላችሁ ይችላል። ምክንያቱም ተግባር ላይ ያሉ ሰዎች አዲስ ማይሆኑባቸው ቀድሞ ጠዋፍ አድርገዋል። ተመቱዕ የነየቱ ሰዎች ሙሉ ዑምራ አድርገዋ ይተዋል። ቅራንም የነየቱ እፍራድም የነየቱ ጠዋፈል ቁዱም ሲገቡ የመጀመሪያ ጠዋፋችን በማድረግ ጠዋፉን አይተውታል። ብዙም ግረም አይደለም። አቶ ዛሬ ጠዋፍ የተለመደው ጠዋፍ ጋር ነው የምንገባው፣ እና በቀኛችን ግድግዳ ላይ አረንጓዴ ማብራትን እያየን፣ በግራ በኩላችን ደግሞ ካዕባ ላይ በካዕባ በአንዱ ማዕዘን ያለውን ሓጀር አስወድን እየፈለገን እንሄዳለን። ልክ ሓጀር አስወድ ጋር ትይዩ መሆናችንን ስናረጋግጥ ቀኝ እጃችንን በማንሳት ብስሚላሂ አላሁ አክበር ብለን እንጀምራለን። ጠዋፍ ስናደርግ አሁን አስተውሉ የለበስነው ልብስ ይህ መልበስ ይቻላል። ልብስ መቀየር ይቻላል። ኢሕራም ልብስ ላይሆን ይችላል። መቀየር ላገኘሰው የሚቀይረው ልብስ ያላገኘ ሰው የኢሕራም ልብስን ለብሶ ነው የመጣው። የሚቀይሩ ልብስ ደግሞ የያዘ ሰው ያገኘ ሰው ደግሞ ኖርማል ልብስን የሚለብሰው ስለዚህ ልብሱ ስታዩ የተለያዩ ዓይነት ልብስ ነው። በኢሕራም ያለ አለ ራ ኖርማል የለበሰም ይገኛል ማለት ነው። ሌላው ከጠዋፈል ቁዱም ላይ ከኦምራ ጠዋፍም ይሁን ጠዋፈል ቁዱም ስናደርግ የመጀመሪያ ሶስት ዙር ዱብዱብ ይባላል ነበር ብለን ያየነው አይደለም። አሁን ግን ዱብዱብ አይባልም። አሁን ዱብዱብ አይባልም። ጠዋፈል ቁዱም ላይ እጅ እንዲወጣል ብለናቸው ነበር አይደለም። ዛሬ ግን ጠዋፍ እጅ አይወጣም። እጅ አይወጣም። አሁን ጠዋፈል ኢፋዳ ላይ የሚወጣ እጅ የለም። ኖርማል ልብስ ነው የሚለበሰው ብያቸው መልበስ እንደሚቻልም ነግሬያቸዋለሁ። ስለዚህ ኖርማል ልብስ የሚለብስ ያው እጁን አያወጣም። ኖርማል ጠዋፍ ብቻ ረጋያል ነው። ሰባቱን ዙር የምንዞረው ነው። ያው ከቻለ ሐጀረስወድን መሳም ጥሩ ነው። የምንጋፋ እኮ ሐጀረስወድ መሳም ዋጅብ አይደለም አርካንም አይደለም። ከተቻለ ጥሩ ነው፣ ግን ሐጀረስወድን ለመሳም ብለን ስንጋፋ ሰው ልንረግጥ እንችላለን። በዛ ደግሞ ወንጀል ሊገጥመን ይችላል። ሰውን አዛማርግ ደሞ ወንጀል ነው። ሱና ለመተግብር ብለን ወንጀል ውስጥ ከምንገባ ከሩቁ ነው ጠዋፍ ማድረግ አለብን። ነቢያችን ሰለላሁ አለይሂ ወሰለም አንድ ሴት ታማ ነበር እዚሁም በመጣችበት ሐሳቡን ሰምቶ ወሬውን በቀ ጠዋፈ እርጊ በሏት። ጠዋፍ ስታደርግ ከዳር ዳር ከዳር ዳር ጠዋፈ ድርጊ በሏት፣ ሰው አዛ እንዳያደርጋት ማለት ነው። ስለዚህ አዛውንቶችን የያዝን አቅመ ደካማ ይሆን ዳርዳሩን ዘንድ ጠዋፍ የምናደርገው በዛሬው ዕለት በአስረኛዋ ቀን ማለት ነው። ጠዋፈል ኢፋዳ ሲደረግ ጭንቅንቅ ነው፣ ከሚባለው በላይ ጭንቅንቅ ነው። ሁሉም ሰው ከሁለት ሚሊዮን በላይ ህዝብ ማለት ይቻላል። ሓጀ ድንጋዩን ከረወረ በኋላ ጀመረተል ዓቀባን ከወረወረ በኋላ ሁሉም የሚመጣው ወደ ጠዋፈል ወደ ካዕባ ነው የሚመጣው። ጥቅ ነው የሚለው ምድሩ፣ ፎቁ አሁኑም፣ ፎቅ አለ ላዩም ጭምር ማለት ነው። እንዲሁም አንዳንድ እንደ ምክር መነግራችሁ ምንድን ነው፣ ሳህኑ ታች ጋር ያው ጠባን፣ አስተናጋጆችም ታቹ ሞልቷል ብሎ ካሰቡ ወደ ላይ ሰው እንዲወጣ ያደርጋሉ። ልምዱ ችሎታ አላቸው። አላህ ይቀበላቸው። ወደ ተመደበንበት እንወጣለን። እንደው ትንሽ ቀለል እንዲል ወደ ላይ ብንወጣ፣ ሰዓት ይረዝማል፣ ረጅም ጉዞ ይሆናል፣ እንጂ ሰላማዊ የሆነ ጠዋፍ ማድረግ ይቻላል። በምድርም ይቻላል፣ በፎቆም ጣራ ላይ ተወጥቶ ማድረግ ይቻላል።